በጭራሽ ልታስፈራረን አትሞክሩ። እኛ ኢራናኖችንን ለሺ ዘመን ለብዙ ሺ ዘመናት ታሪካችን የሃያልነት ነው እንጂ የውርደትና የሽፎት አይደለም ብሏል። እኔ እያልኩት ይህ ጉዳይ ነው። ይህ ጦርነት ተፋፍሞ ከገባና አሜሪካ በዚህ ጉዳይ ውስጥ ከገባችበት እጅግ በጣም ዘግናኝ ዋጋ አሜሪካ ትከፍላለች። አረት ነጥብ። ይሄ እኮ ለማየት ያብቃችሁ። ዝም ብላችሁ ብዙ ቀን እኮ አይደለም እንዳልካቸ አሁን ችግር የፈጠረ ምንድነው? የአሜሪካ ሽሽት ነው። አሁን ማፈግፈግ ጀመረ። በዚህ ወር ውስጥ እንዲያልቅ ብዬ ነበር። አሜሪካ ነጭ እንግዲህ ወደኋላ መፈርጠት ከጀመሩ በጣም ችግር ነው። እንደ ሰሞኑን እንዳያቸው ትራምፕ ነገ፣ ዛሬ፣ ከነገ ወዲያ እርምጃ የወሰድ ይዶፍጠጥ፣ ይዶምሰስ እያለ ነበር። አሁን ትራምፕና ምን አለ? አይ በቃ ሁለት ሳምንት ማሰቢያ ጊዜ አለ ሁለት ሳምንት ማሰቢያ ጊዜ ሰጠ። ይሄ ጦርነት ፋታ የሚሰጥ አይደለም። እያያችሁት ነው። በቀን ውስጥ እየወደም ያለው ንብረት የምታዩት ነው። እስራኤል በአንድ ቀን ሁለት መቶ ሀምሳ ሚሊዮን ዶላር ለመከላከሉ ብቻ ለመከላከል ብቻ የኢራንን ሚሳይሎች ለማስቆም ብቻ ሁለት መቶ ሀምሳ ሚሊዮን እንግዲህ ስንት ቢሊዮን ዶላር በዚህ ስምንቱ ቀን ውስጥ እንደፈጨች እናንተ ፈረዱት። ይሄ ለመከላከል ብቻ ይወጣል። እንዶ ገና አስራ አምስቱ ቀን ተጨማሪ ቀን ኢራን ወደ ሉባ ብትሞለስ እንዶ ብትፀፀት እንዶ ከሉባ ከቆልባ በ የጨነቀ እርጉዝ ያገባል ያልኳቸው ኮ ነው። እዚ ኮን ሎምን ለምሳሌ ኢራን ይሄ ጦርነት እየተፋፋመ ቢመጣ ምንድን ነው የሚሆነው? ይሄ እነሱ አውቀውታል። በቃ ተናንቀን እንሙት ነው እንዳልኳቸው። ኢራኖቹ ተናንቀን እንሙት፣ እንለቅ እንጂ አንለቀቅም። አቋማቸው። እንዲህ ያሉ የውጊያ መንገዶች ደግሞ በጣም ዘግናኝ ነገር ይዞ ይመጣል። ለምሳሌ ስትሬት ኦፍ ሆርሙዝ የሚባል አለ። የዓለም የነዳጅ መተላለፊያ መናኸሪያው። እሱን እዘጋለን ሙሉ በሙሉ ሙሉ በሙሉ እዘጋለን ያለችው

በነገራችን ላይ እንዳልካቸው በዚህ ጉዳይ አሜሪካኖቹ መጀመሪያም ነበሩ አሁንም ነበር። ቀጥተኛ ውጊያ ፊት ለፊት ገብተን ወታደር አሰማርተን እንጨራረስ ወይ አንጨራረስ የሚለው ነው እንጂ ከዚህ ጀርባ ራሽያኖችም አሉ ቻይኖችም አሉ። ከኢራን ጀርባ መጠኑ አነስተኛ ነው ትልቅ ነው የሚለው እንዳለ ሆነ ሁሉም አለ እዚህ ጉዳይ ውስጥ እና እኔ የትራምፕ ማፈክፈቅ ሰሞኑን ስናገር ኢራን አሜሪካ ፈርታለች ይህን ጦርነት ስል ምን አባህ አንተ መታ አሜሪካ ማንን ፈርታ? ለምን አትፈራ ጌታ ኢራቅ ውስጥ ገብታ የምድር ሲኦል እንደሆነባት አታውቅም? አልሰማችም? ታሪክም ተናግራል። የአሜሪካ ጀኔራሎች ጦር መሪዎች ጭምር ሲኦል ነበር ኢራቅ የነበረው ውጊያ። አፍጋኒስታን ላይ የነበረው ነገር አሜሪካን እንዳንቅጥቅጥ አታውቅም? አላያችም? አልሰማችሁም? እና ለምን አይፈሩም? አንደኛ ትሪሊየን ዶላር ነው ከኢኮኖሚያቸው ላይ የሚወድመው ትሪሊየን ዶላር ኢራቅ ላይ ሶስት ትሪሊየን ዶላር እና በአስር ሺዎች የሚቆጠሩ ወታደሮቻቸው ሬሳ ለቅመው እኮ ነው የተመለሱት ወደ አሜሪካ። ቃልደኝ ስላቸው ሰዎች እንደዚ አይደለም። ጦርነት የኢራን ደሞ ይሶጎንናል። ሶስት ትሪሊየን አይደለም መቶ ትሪሊየን ከፍለን ማትወጣ አፍጋኒስታን ላይ ስንት ከፍለ ነው ይወጡ? ስንት ትሪሊየን ዶላር? እንደዚሁ ማዓት ትሪሊየን ዶላር ነው አፍጋኒስታን ላይ ፈሶ ይወጡ። ሀያ ዓመት ፈጅቶ መጀመሪያም ታሊባን ነበር ያስረከቡትም ለታሊባን ከሀያ ዓመት ውጊያ በኋላ ታሊባን በታሊባን ለመቆየር አንደኛ ሀያ ዓመት ፈጀ፣ ቆጥሎ ደግሞ ሶስት ትሪሊየን ዶላር ፈጅም እና ቀላል አይደለም። የኢራን ጦርነት ደግሞ በጣም ዘጉናኝ እንደውም እነዚህ ኢራኖች ለዘመናት የተዘጋጁበት ጦርነት ነው። አሁን አንዳንዳቸው እውነቱ ሲነገራቸው፣ ኧረ እንደዚህ አይደለም ወዚቶ ድጋፍ እኛ ምንም ከድጋፍ የሚያገናኙ ለ እኔና ኢራን ተደዋለን ዛሬ። ነገር ግን እውነታው ስለሆነ ነው እንዳልኳቸው። እኔ ኢራን በዚህ ጦርነት ታሸንፋለች አላልኩም፣ አልልምም እዛ ጋር ነው ጉዳይ ያልቀው። አታሸንፍም፣ ትሸነፋለች። ችግሩ ምንድን ነው? ራሱ እስራኤልም ትሸነፋለች። ተያይዘ ወደ መቀመቅ ይገባል ነው ያልከው። ዓለም ራሱ ተያይዘ ወደ መቀመቅ ይገባል ነው ያልከው። ዩኒቱ አስምሩበት እዛ ላይ እኛ ኢትዮጵያኖች ሁሉ ረሃብ ሊጎርፈን ይችላል በዚህ ጦርነት። ለምን? ኢራኖቹ እንደሌላ አገር ስላልሆኑ የሚፈጥሩት ቀውስ በጣም ዘግናኝ ነው። አሁን ሚሊሻዎቹ በሙሉ በየመን ያለው በሶሪያ ያለው፣ በሊባኖስ በተለያየ ያሉ አሜሪካ ይህን ነገር እንዳትሞክር ውሃ ብለ ሚሊሻ አስጠንቅቋል። ለምሳሌ አሜሪካን እነዚህ በኢራን የሚደገፉ አማጽያን ማለት ነው። አንዳንዶች ረ ሚሊሻ አሜሪካን አስጠነቆቀ ይ ሚሊሻ ዝም ብሎ ቀላል መሰለ እንዲ እንደ ኢትዮጵያ ሚሊሻ እኮ አይደሉም። የዛ አገር ሚሊሻ ሚሳኤል የሚተኩስ እኮ ነው። የየመን ሚሊሻዎች አላየ ሚሳኤል መርከብ የሚያጋዩ እኮ ናቸው። መርከብ የሚያግቱ እኮ ናቸው። የሚያንቀጠቅጡ ጀት የሚጥሉ እኮ ናቸው ሚሊሻ ላይ የሚዘርቅ አይደለም። ሚሊሻ ሲባል በሌላ ዓለም ላይ እነዚህ በተለይ በአረብ ሀገር የሚንቀሳቀስን ፀረ ድሮን ሄዶ የሚንቀሳቀሰ ድሮን ይዞ የሚተኩሱ የሚያወድሙ ናቸው። እና ዙሪያውን ቆጠናው መካከለኛ ምስራቅ የሚባል አይኖርም። ከዛ በኋላ ምንድን ነው የሚባል ሽኦል የሚባል ይኖራል። መካከለኛ ምስራቅ ላይ ሽኦል ነው የሚኖረው። ስለዚህ ይሄ ጉዳይ በጣም ከባድ እንደሆነ አውቋል። የእስራኤል አመራሮች እኮ እየተደባደቡ ነው እየተሰዳደሙ እኛ እዚህ ጦርነት ስለምንድን ነው ያስጎባችን? ይሄ ሁሉ ሚሳይል ሊዘንብብን ዞን ቀላል አይደለም። እንዳልኳቸው ድብድብ፣ ለምሳሌ አሁን እኔ ከሆነ ሰው ጋር ብደባደብ፣ አይኑና ሁለት አይኖንና አምስት ጥርሶን አርግፌ የኔ ሶስት ጥርሴ ሊሮቅፍ ይችላል። ጉዳቱ ምን ያክል ነው የሚለው ነው። እኔ እዚህ ግንባሬ ላይ ሊያብጥ ይችላል ወይ፣ እግሬን በኮብልስቶን ሊያነኮተኝ ይችላል። ጉዳቱ ምን ያክል ነው የሚለው ነው እንጂ መጎዳዳት የማይቆር ነገር የፈለገ ጉብዳ ብትሆን የሚፈጥረው ቀውስ ይኖራል። ስለዚህ አሁን ትልቁ ነገሩ ምንድን ነው? ኢራኖችም እንግዲህ አደገኛ ቀውስ ቀጠና ላይ ይዞ ይመጣል። ይህን ያውቃሉ። ጀርመኖቹ፣ ፈረንሳዮቹ፣ ሌላ አገር ቢሆን እስካሁን ድረስ ገብተው እየፈተፈቱት ነበር። የኢራን ጉዳይ ስለሆነ ነው ከበደ ያለው የኢራን ጉዳይ ስለሆነ አንደኛ ሚስጥራዊ ናቸው። ምን ይኖራቸው ምን አይኖራቸው አይታወቅም። ሁለተኛ ከፍተኛ ዝግጅት ነው ያደረጉት። ሶስተኛ ሌሎች ኃይሎች ከዚህ ጉዳይ ጀርባ በጣም በሚስጥራዊ መንገድ እየተንቀሳቀሱ ነው ያለው። አራተኛ ይሄ ቆጠና በጣም ሴንሲቲቭ የሆነ ቆጠና ነው እጅግ በጣም እና ከፍተኛ ቀውስ ሊፈጠር ስለሚችል ፍርሃት አለ። የሚጎርማቸው ዘው ብለው አልገቡም። ሊቢያ ላይ እንደገቡት ሶሪያ ላይ እንደገቡት ኢራቅ ላይ እንደገቡት ዘው ብለው አልተገባም። ኢራን ላይ ለምን? ስለማይቻ ነው የኔ ጌታ

በሸጡ ሽጠው በውስጥም በውጭም በሩቅም በቁርብም እነሱ ገቢ ሊያገኙበት የሚችሉት የትኛውን ምትሐት ይጠቀማሉ? ከዛ ምትሐት ላይ ኒኩለር ያብላላሉ። ከዛ ምትሐት ላይ አገራቸውን ያስወድጋሉ። ከዛ ምትሐት ላይ ሚሳኤል ያቆነባብራል። ጭንቅላትን ታስቆድማል። እና አሜሪካኖችን ጦርነት ፈርተዋል ስል በምክንያት ነው። ፈርተዋል ስል ይሸነፋሉ ማለት አይደለም። እስራኤላቸው ፈርተዋል፣ ፈርተዋል። ኦፍኮርስ እናፈርሰዋለን ማለት እስራኤል ትሸነፋለች ማለት አይደለም። አታሸንፍም፣ አትሸንፍም እንሳ መጠፋፋት ነው። መጠፋፋት ደግሞ ሽንፈት ነው፣ መጨረሻ እና ይሄ ጉዳይ ምናልባት እንዳልኳቸው እኛ ላይ ረሃብ ሊዞብል ሊመጣ ይችላል። ቀላል አይደለም፣ ቀላል ይሄ ነገር እየተፋፋመ ሲሄድ የነዳጅ ገበያ ሙሉ በሙሉ ሊቆም ይችላል። ያ ደግሞ በአፍሪካ ገበያ በተለይ በኢትዮጵያ ገበያ ምን ያህል ተጽዕኖ እንደሚፈጥረው ምታቁት ነው። እንደገና ደም መፋሰሱ በጣም በበዛ ቁጥር ጦርነቱ ጅቡቲ ጋር ሊደርስ ይችላል። ይህም በጣም ዘግናኝ ነገር ነው። ይህን ኢኮኖሚያችን መቋቋም ይችላሉ? አፍሪካ ወይ መቋቋም ትችላለች? ኢትዮጵያ ለዚህ ግዳይ መቋቋም ትችላለች? ይህ በጣም ከባድ ጥያቄ መልሱን ከባድ ጥያቄ ከባድ እና ጥንቃቄ የሚፈልግ ነው። ትልቅ ነጡ ለማስመር የመፈለግኩት ነገር አሜሪካም እንደ አሜሪካ ከፍተኛ ፍርሃት ውስጥ ነው ያለችው። ይሄ ነገር አላስፈላጊ ዋጋ ሊያስከፍለኝ ይችላል ወይ ቀጠናው ድብልቅልቅ ሊያወጣው ይችላል ወይ የሚለው በጣም ከአቅም በላይ ነው እና ከስሌት ውጭ ሆነ ይሄ ጦርነት አሜሪካኖችም እስራኤሎችም ካሰቡት ከስሌት ውጭ እነሱ በሁለት ቀን ደብደበው ይህ ጉዳይ የሚያበቃ መስሏቻል። አይረን ዶም ወይ ደሞ ዳዊት ወንጭፌን ጉዳይ ተከላክሎ የሚያስቆም መስላቻል። ነገር ግን ኢራኖቹ ከዚያ አልፈው ሄደዋል። ጭራሽ ለአጠቃላይ ጦርነቱና ውጊያ ነው እየጓበዝት ያለን። ዋጋ እንደሚያስከፍል እነሱም ያውቁታል፣ እኛም እናውቃለን። ይህን አሳውሩ ሲሞቻችን ላይ ቀርግ ሽራ አድርገው እዳቻለው ፒስ